ሄዱ ከአንድ ላይ ሲመጡ ከአንድ ላይ ሲለያዩ እንዳናይ። ዛሬ የሩታ ቤሎ መረጣ ነበር። በጣም ያምራል። በተለይ ሁለተኛ የለበሰችው አሜን ዚግ ነው። ማለት እንግዲህ ምርጫቸውን እነሱም ወደውታል፣ እኛም ወደንላቸዋል። ሁላችንም እንግዲህ ኮሜንታችን አንድ ይሆናል ብዬ ተስፋ አደርጋለሁ። አብሬሽ በነገራችን ላይ ልብስ መረጣ ላይ አንደኛ ነው። በጣም ጎበዝ ነው። እንዲ በነገራችን ላይ ሩታ ምንም ለበሰች ምንም ለበሰች ያው የሄድባት ሁለተኛ ደግሞ ያው ሙሽራ ሙሽራ ስንሆን በቃ እንዲሁ ራሱ ድባው ብቻ ደስ ይላል። ደስ አላላችሁ? እና በጣም በጣም ነው ያማረባት። አለ አለ ማጋነን የሆነና ወላ በጣም ነው የሄደባት። ግን እኔ የምላችሁ ቬሎ ዱባ ያለ ይባላል ለምን ወይስ በሰው ሀገር ያው እንዳንንከለከል ብሎ እንደዚያ ሊሆን ይችላል። ብቻ ምርጫዋን በጣም ወደንላት አሊ የአብርሺ በነገራችን ላይ የአብርሺ ምርጫ ነው እና ምርጫቸውን እንግዲህ ወደንላቸዋል። እንግዲህ በሰላም ወደ ዱባይ ገብታችሁ ደግሞ በሰላም ወደ ሀገራችሁ እንድትመለሱ ያው የእህታቸውን ምኞት ነው እና በጣም ደስ ብሎናል። እንግዲህ ለዚህ ላበቃቸው የአብርሽና የሩት ታሰርግ የአብርሽና የሩት ታሰርግ ይኸው አመት ሙሉ ተወዘወዝነ ተወዘወዝነ ዛሬ ይፋ ሆነ ማለት ነው። የአብርሽ ሱፍ ደግሞ ዛሬ እንግዲህ ቪዲዮ ስለሚረዝም ነው ምስል ዛሬ አልተቀረጠም። ነገ በሩታ ቤት ወይም እንግዲህ በዳኒ ቤት ብቻ በአንዱ ቤት ያው የአብርሽን ጊዜ እንግዲህ ከወንዶች ጋር ሆነው አብረው እንደሚመጡ ሁላችንም ተስፋ እናደርጋለን። ብቻ በጣም ነው የሄደባት ማለት ነው። እንግዲህ ያው መሻላ ብለናል። አሰላሙ ዓለይኩም ዋርህማቱላይ በረከት ውድ የተከበራችሁ ቤተሰብ ሰላም ብያለሁ። ሜዳነ አልሐምዱሊላህ ዛሬ እንግዲህ የሩታ ቤለ መረጣ ነበር። በጣም ሁላችንም ወደንላታል። እንግዲህ ዛሬ ቤቱን ከፍተን ሁላችሁም የራሳችን እንግዲህ አስተያየት አስተላልፋችሁላታል። ለሩታ ይደርሳታል ብለን ተስፋ እናደርጋለን። ያው ምንም ተናገርን ምንም የነሱ ኦዲየንስ ወይም የእነሱ ፋሚሊ እስከሆነ ድረስ ይሰሙና ብለን ተስፋ እናደርጋለን ማለት ነው። እና እንግዲህ ሮታ እንኳን ደስ አለሽ ብለናል። ደስታሽ ደስታችን ነው። ሁሉ ነገሮች ሲከፋሽም ከፋሽም አብረን እንከፋለን፣ ስትስቃ እንስቃለን። እና ዛሬ እንደዚህ ይችን ቀን ስላየሻት ደስ ብሎናል። በቀጣይ ደግሞ እንግዲህ ወልዳችሁ ከብዳችሁ የምናያችሁ ይሆናል። ዋናው የመጀመሪያ ነው። የመጀመሪያው ሰርግ እስከሆነ ድረስ እንኳንም ለዚህ አበቃችሁ ብለናል። እንግዲህ ኢሳቅም እንደተናገረው ዲጁን በሙሉ እሸፍናለሁ ብለዋል። ማነው ደግሞ ካሜራ አማኑ? እሱም እንግዲህ በሬ ነው ላም አርዳለሁ ምናምን ነገር ብለዋል። ያው ቀልድ ነው ብቻ ይሄው ብቻ ያላቸውን ነገር እያደረጉ አይተናል። ዳኒም የመሀጃ የመምጫ ጽጌም እንግዲህ ባላት አቅም ሴትም እስከሆነች ድረስ በጊቱን በግ እየተባለ ነገ በግ መጡ ልደባት እኛም እነሱ ወ በደንብ ኮነ ሚሰሙና በደንብ አድርገው ቆጭ ብለ ኳ ሚያዳምጡና ለነገሩ አይዲያ ከኛ እየወሰዱ ይሶ እንዴ እኛ የመዳብ ቀርቦች ኮ በጣም ብዙ ብዙ አይዲያዎች ማይተናል፣ ግን ከሰው ቤት ስለሆነ ው ስለታፈነ ምንም ነገር ማውራት አንችልም። እንደፈለግነ በኮንፊደንስ ልናወራ እንችልም እና እንደዚህ በቪዲዮም እየተደበቅንም ሆነ በካሜራ ጀሯም ሆነ አንዳንድ የምንሰጣቸውን እነሱ ደግሞ ከራሳቸው እንደዚህ ጨመርመር እያረጉ አይዲያ ይዘዋት ይመጣሉ ማለት ነው። እና እንግዲህ የሌሎች መንደር ናቸው መሰለኝ በጎች በጎች እያሉ ነበር። ጽጌ በቁማችን በጋ መጣች ጎበዝ ማለት ነው። በነገራችን ላይ በግ ስትባሉ ምንድን ነው አትቆጡ ማለት ነው። ምንም ነገር እንትን አይልም፣ አያስከፋም በግ ማለት እና እኔ በግ ሲሉኝ ምንም መስሎኝ የታየኝም አይሞቀኝም አይደምቀኝም እና ብዙዎቻችሁ ስለምትናደዱ ነው እና የሩታዬን ደስታ ለመግለጽ ነው የመጣሁ እና ሩታዬ እንኳን ደስ አለሽ የኔ ልዕል ደስታሽ ደስታችን ነው በአብርሺ ቤት ደግሞ እንግዲህ ሱፉን ለብሶ እሷም እንግዲህ ቬላዋን ለብሳ ዱባይ ላይ ፕሮግራማቸውን ያካሄዳሉ ድሎዎች እንግዲህ ያው መብሩክ ሁሌም መብሩክ የቪዲዮን መብሩክ በምሩክ እንላቸዋለን እኛም ደግሞ እንግዲህ ኢትዮጵያ ስነድ እንጠብቃቸዋለን አይደለም